ቤተሰቦች፣ ዛሬ ሩታ አይደለም አብርሽ፣ እኛንም ነው ያስደነገጠችው። ያላየነው የማናቀው በንዴትና በቁጭት ከማንነት እስካለባበስ ሙሉ ለሙሉ ተቀይራ ነብር ሆና አዲሷን ሩታ ተዋወቋል። ከዚህ በኋላ የሰው ድጋፍም ሆነ የሰው እርዳታ አያስፈልገኝም፣ አደለም አብርሽ በዙሪያ የነበራችሁ እስካሁን ስቀልዱብኝ፣ ስትጫወቱብኝ የነበራችሁ አታስፈልጉኝም በማለት መታለች። ይሄ ቆራጥ ንግግሯ እስከ ዛሬ አብርሽን እመን፣ ይቅርታ ጠይቅ፣ ጥፋተኛ ነህ፣ ሩታም ጥፋተኛ ና፣ ግን ያንተ የከፋ ነው። ስለዚህ ትዳርን የምትፈልግ ከሆነ፣ ሩታን የምትፈልጋት ከሆነ ይቅርታ ጠይቀህ እግሯ ላይ ተንበርክከህ ሩታን ወደ ቤቷ መልስ ስንል ጥፋቱን ያላመነው ዛሬ ግን አጥፍቻ አለው፣ እኔ ጥፋተኛ ነኝ ብሎ በድንጋጤ ለሩታ ጥፋቱን እንዲያምን ሆኗል። ነገር ግን ውሻ ከሄደ ምንድነው ጅብ ከሄደ ውሻ ጮኸ የሚባል ነገር አለ፣ ተረት ላይ ማለት ነው። ቤተሰቦች ከረፈደ በኋላ ከዚህ በፊት በጣም ብዙ ጊዜ አብርሽ ምን ብሏል መሰላችሁ? እኔና ሩታ ተለያይተናል፣ ከዚህ በኋላ እኔም የራሴን ላይፍ ነው የምኖረው፣ ሩታም ደግሞ የራሷን ላይፍ ነው የምትኖረው። በጣም ብዙ ጊዜ ነው ቪዲዮ እንደዚህ እያለ ሲሰራ የነበረው። ሩታ ከዚህ በፊት አብርሽ ልክ ከፍቅር እንደዚሁም ከጽጌ እንደገና ደግሞ ከቡታ ጅራ ከመጣችዋ ጋር ምናምን ሲያሳልፍ ሩታ ቤት ነበረች። መጀመሪያ ላይ እነ ሜሪጋ ብትሄድም ግን ተመልሳ አቤት ነበረች። በሰዓቱ ከመናደድ ከማልቀስ ምንም ውጭ ምንም ነገር እያደረገች አልነበረም። ገባችሁ? እዚህ ጋር ሴቶች ትልቅ ትምህርት አለው ከሩታ መማር ያለባችሁ ነገር አለና በሰዓቱ እንዲያውም አብርሽ ዘና ኮራ፣ ቀብረር እያለ ውጭ ሁላ ነበር የሚያድረው። ዛሬ እንዲያውም ዋሸ ሩታ ውጪ አድራለች ትናንትና እያለ ነበር። አንተ ምን ታደርግ ነበር ስትለው እኔ እኮ ውጭ አድር ያለ አቅም አብርሽ። ይሄ ትልቅ እየውሸት ነው ለምን ኢቨን ማርኪ ራሱ መስክሮ፣ በኋላ አብርሽ ቤት እያደር አደለም ውጭ ነው የሚያድረው ስል ነበር። እና ይሄ ማየት ካላስታወስ ቪዲዮ ማየት ትችላለህ። ሩታ አንድ ቀን ስላደረች እንደስ ሊያደርግህ አይገባም። ግን ወደ ዋነኛው ኢምፖርታንት ስመጣላችሁ፣ ቤተሰቦች አብርሽ የተለ የነገር ሲያደርግ ውጭ ሲያደር ብዙ ነገሮችን ሲያደርግ፣ በሰዓቱ ሩታ ኩርምት ብላ ቤቷ ነበረች። ምንም ነገር እያደረገች አልነበረም። በዙሪያ እነ ሜሪ እነ ዳኒ እነ ጽጌ ቢኖሩም ግን እሷ በቃ ሰላም እየተሰማት አልነበረም። የባሰ እያስለቀሱ ቻናል ማሳደጊያ ነበር ሲያደርጉባት የነበረው። ገባቹ? ከመልካም ጓደኝነት የሚጠበቀው ከይሳቅ እውነት አሁን እንድስቅ የተሻለ ደረጃ እንድደርስ ካለባበሷ፣ ከዋንነቷ ሙሉ ለሙሉ እንድትቀይር የሱጃ አለበት። ቤተሰቦች ለምን ብትሉ የዛን ሰዓት ላይ አብርሽ ምን አድርጓል? ምንም አላረግም። በጣም ደጋግሞ ወጥቶ እኔና ሩታ ተለያይተናል፣ ምናምን በቃ የራሳችን ላይፍ ጀምረናል ከማለት ውጭ ምንም ነገር ያደረገው ነገር አልነበረም። አሁን ግን ሩታ በህይወቷ ላይ ቸንጅ ስትሆን ስትቀይር፣ አለባበሷ ሲቀየር፣ ኮንፊደንስ ሲኖራት፣ በጣም ቆራጥ ሴት ስትሆን ድሮ ያለቀሰች የእሱንም ጥፋት ጥፋቴ ነው የምትን ሴት አሁን ግን በጣም በኮንፊደንስ ትልልቅ ነገሮችን ስታደረግ፣ ሲያ ያለባበሷ ሲቀየር ወንድ ልጅ በነገራችን ላይ አይደለም እንደዚህ ተላይቻለሁ ብሎ ተናግሮ ቀርቶ ትዳር፣ ሌላ ትዳር እንኳን ቢኖረው ድሮ ኤክሱ ወይንም ድሮ የሚያፈቅራት የምትወደው ትችሻለው ብሏት የሄዳት ሴት አእምሮባት ካየ ልጆቹንም ሚስቱንበትን ወደዛ እንደሚመለስ መቶ ፐርሰንት እርግጠኛ ናቸው። ወይንም እርግጠኛ ሆኖ እርግጠኛ ነኝ ቤተሰቦቼ እና ሩታ እንደዚ ምር ሲልባት ዛሬ መጥቶ እንግዲህ ይሳቅን እና ሩታ እና ያገኛቸው ሚስቴ ናት። ይሳቅ በቃ እልፍ በል ገለል በል በመካከላችን የገባው አንተነህ። ሚስቴ ናት። ሚስቴን ማውራት እፈልጋለሁ። ከዛም በላይ ደግሞ መረጃና ማስረጃ እንዲሆናችሁ ቤተሰቦቼ ሩዳ ልክ ማለት ራሷን መጠበቅ ስጀምር፣ መሽቀርቀር፣ መልበስ፣ ወደ ውጭ መውጣት፣ ከጓደኞቿ ጋር አሪፍ ጊዜ ማሳለፍ ስላችሁ ከዚያ ጋር ምናምን ስጀምር ማህተቡን አውልቆ ስማቸውን ያደረገው ከዛ በፊት ስማቸው አንገቱ ላይ ነበረ። አር እና ኤ የሚለው ስም አንገቱ አብርሽ አንገት ላይ ነበር አልነበረም? ቤተሰቦች አያችሁ። አሁንም አብርሽ ከልብህ ሩታን ወደህ ፈልገህ ሳይሆን ስላመረባት፣ ስለተደሰተች፣ ስለሳቀች ያ ነገር ወይ ቆጭቶ ሆኖ ወይ የሆነ ነገር ስሜት ኖሮህ ነው። ከዚህ በፊት በጣም ብዙዎቻችን ወርደ እግሯ ላይ ወድቀ ይቅርታ በል ትዳርህን አድን ሩታን መልስ በጣም ብዙ ነገር ስንል ብዙ ቪዲዮ ስንሰራ ነበረ እርግጠኛ ያኔ ቪዲዮአችንን ደግሞ ትመለከታላችሁ። ለምን ፎቶአችሁ ስለሚለጠፍ ስማችሁ ታክ ስለሚደረግ ማለት ነው። ያን ነገር በሰዓቱ ለምን አላደረክ ምሩታን የምትፈልጋት ከሆነ በዛን ሰዓት ሄደኩ ይቅርታ መጠየቅ ትችል ነበር። ወደ ትዳር ወደ ቤት መመለስ ትችል ነበረ። አሁን ጊዜው ከረፈደ በኋላ ሄደ ሚስቴ ናት። በቃ ከሕይወታችን ውጣ። አንተነ በመካከላችን የገባው እያልክ ይሳቅን መከራከር አትችልም። ይሳቅም ደግሞ እንዳንድ ማለት ለሴት ልጅ አንድ ሰው ለሴት ልጅ ክብር እንዳለው ነው እያደረገላት ያለው ለሩታ እስካሁን እስካየሁት ድረስ። ሲቀጥል ደግሞ እንግዲህ ውጭ ላይ ማደር ከጀመርሽ ከይሳቅ ጋር ማታቆሚ ከሆነ አብረን አንድ ቤት ለምን እንኖራለን? ከፈለግሽ በቃ ያን ነገር ማታቆሚ ከሆነ ከቤት ውጪ ናላትኝ። አያችሁ። አብርሽ ከልቡ ተጸጽቶ አጥፍሻ አጥፍቻለሁ፣ ይቅርታ ከልቡ ቢሆን ኖሮ ለምን አንድ ላይ እንሆናለን? ውጭ አይላትም ነበረ። ገባችሁ አደለ? ከልቡ አደለም። አሁንም ቢሆን ማለት ነው አሁንም ሩታ ስላመረባት አለባበሷ አይታችኋል። ይህን ሰሞን አልተቻለችም። በአለባበስ ምናምን፣ በእያንዳንዱ ነገር። እንደገና ደግሞ ሜሪጋም ዛሬ ተገናኝታለች። ሜሪ ራሱ ተቀየርሽብኝ፣ ምን ተገይቶ ነው? ምን ተፈጥሮ ነው? አዎ ተቀይራለች። የድሮ ሩታ አደለችም። አንዳንዴ እኮ ትገፉ ትገፉና፣ መጨረሻ ላይ ምን ትሆናላችሁ? በጣም ያጠነክሯችኋል፣ ገባችሁ? ወተት ራሱ ቅቤ የሚወጣው በደንብ ሲገፋ ነው። ሲገፋ ሲገፋ ጠቃሚ ነገር ቅቤ ይወጣዋል እሩታም ገፍታችሁ ገፍታችሁ አስለቅሳችሁ ብዙ ነገር አድርጋችሁ አሁን ጠንክራ ማንንም አልሰማም በዩቴ ላይ የማንም ድጋፍ የማንም እርዳታ አያስፈልገኝም አብርሽም እያለት ነበር አሁን ከጎኔ እሱ አለ ብለሽ ነው እንደዚህ የምትሆኚው፣ የሆነ ቀን ትቶሽ ሲሄድ ትሰባበሪያለሽ እያለት ነበር። ኖ ኖ ኖ እንደዛ አይደለም። በመጀመሪያ አንድ ሰው ፈጣሪ ነው ድጋፍ ሊያደረግ የሚችለው ከዛ በመቀጠል ደግሞ ከአጠገባችሁ ጠንካራ ሰው ያስፈልጋችኋል። ለሰው ልጅ ሰው አስፈላጊ ነው ቤተሰቦች ግን፣ ማንም ሰው ሰው ስለሆነ ብቻ እናንተን ያክማችኋል ወይንም እናንተን ያጠነክራችኋል ማለት አይደለም። ጠንካራ ሰዎችን ጠንካራ ጓደኞችን መርጣችሁ ከእነሱ ጋር ጠንክራችሁ ልክ እንዳሉታ በተለይ ደግሞ ሴቶች ከምትወዱ ሰው ጋር ስትለያዩ መቆዘብ፣ ማልቀስ፣ ራሳችሁን መጉዳት፣ መበሳቆል ሳይሆን ከሩታ ተማሩ። ከእናንተ ጋር ሁልጊዜም የምታገኙት እናንተ ራሳችሁን ስለሆነ በመጀመሪያ ራሳችሁን ውደዱ። ለራሳችሁ ክብር ይኖራችሁ፣ ራሳችሁ የሚያስፈልጋችሁ ነገር ለማሟላት ሞክሩ። ከዛ በኋላ ነው ሁለተኛ ሰው ወይንም ሶስተኛ ሰው ልታስገቡ የምችሉት ወይንም ልታደርጉለት የምትችሉት። እና ሩታ አሁን ያለችበት ነገር በጣም ጎበዝ፣ ጀግና። በቃ እንደዚህ ነው እንድትቀጤበት ምፈልግ ፈልገው እኔ ድሮ በጣም ነበር የምታሳዝነኝ። እነሱ ብዙ ነገር ሲያደርጉ ሲዝናኑ ኢቨን እንኳን አብርሽ እንዴ ፍቅርን ይዞ ቤት ሲሄድ ምን ነበረ ማለት ያ ነገር እንዴት አልታየህም? በዚያን ሰዓት እንዴት ነው ሩታ ሚስቴ ናት ብለህ ያልገባ? ዛሬ ነው እንዴ ሚስትህ እንደሆነች ትዝ ያለ? ከይሳ ጋር ስትሆን ቆንጆ አለባበስ ስትለብስ፣ ስስቅ፣ ስትጫወት ደስተኛ እንደሆነ ስታይ አሁን ነው ትዝ ያለ? እንዴ እድ ፍቅርን ይዘህ ስትሄድ፣ ጽጌን ይዘህ ስትሄድ በየቦታው ሚስትህ እንደሆነች አልገባህም? ይሄን ስል ግን ማለት ነው ፍቅርንም ጽጌንም ከፍ ዝቅ ለማድረግ ፈልጌ ሳይሆን የአብረሽ ጥፋቱ እንዲገባው ስለፈለግኩኝ ነው። ዛሬ ሚስትነቱ እንዴት ታየ? ከዚህ በፊት በጣም አፍን ቦልተ በቃ ተለያይተናል ብዙ ነገር እያልክ ነበረ እና እንደ ተለያያችሁ እሩታ በቃ አምናበታለች። አንተ ግን እየወላወልኩ ነው። አሁንም የት ቦታ ማረፍ እንዳለብህ፣ ከማን ጋር መቀጠል እንዳለብህ በጣም ግራ ገብተዋል። ይሄ ደግሞ እንዴት ነው ከሁለት ያጣ ጎመን የሆነ ቦታ ተወድቃለህ። ስለዚህ ራስን ጠብቀህ መጀመሪያ ከሩታ ጋርም ቢሆን አሁንም ይቅርታ አባባል ወይንም አጥፍቻ አለሁኝ እኔ አባባል ትክክል ስላልሆነ ይቅርታ መጠየቅ እንኳን ካለብህ ወረድ ብለህ ማለት ወረድ ብላችሁ ጎንበስ ብላችሁ ቀና ማለት እንዳለ ማወቅ አለባችሁ። ጎንበስ ብለህ ይቅርታ ብትጠይቃት ይቅርታ ልትቀበልህ ትችላለች እና እሩታሁን ያለችበት ታይም በጣም ቆንጆ ነው። ግፊበት፣ ቀጤበት። አብርሽም ደግሞ የውየ ቅናትም ይሆን አላቅም። ብቻ የሆነ ነገር ተሰምቶታል። ቤተሰቦች ይለዋል።